ስፖንሰሮቻችን መልእክቶች ዘላለም ሙላቱን አመሰግናለሁ። እንዲሁም አጋሮቻችን ይህ ፕሮግራም በየዕለቱ ለአድማጮች እንዲቀርብ ትልቁን አስተዋጽኦ የሚያበረክቱልን የሚደግፉን እነርሱ ስለሆኑ በምርቶቻቸውና በአገልግሎቶቻቸው እንድትጠቀሙ አበረታታችኋለሁ። ውድ የስፖርት ቤተሰቦች እንደምናረፈዳችሁ፣ ዛሬም በሌሎች ርዕሶች ተገናኝተናል። የክለብ ዓለም ዋንጫ በአሜሪካን በሞቃት አየር ቀዝቀዝ ባለ ስሜት መጀመሩ ይታወቃል። ትላንትና ደግሞ የፕሪምየር ሊጉ ቼልሲ እንዲሁ ሁለት ለዜሮ ማሸነፍ ችሏል፣ ሎስ አንጀለስ ፉትቦል ክለብን። ስለ ጨዋታው ከመጀመሪያው ደቂቃ እስከ መጨረሻው ምላችሁ ነገር አይኖርም። እስቲ ይሄ ውድድር ወደፊት ጠጋ ብሎ ትልልቆቹ እርስ በርሳቸው ሲገናኙ፣ ያኔ ብዙ እናወራበት ይሆናል። አሁን ግን ከየጨዋታዎቹ እንደ አስፈላጊነቱ እርሶችን መርጠን ሀሳብ ብንሰጥበት መረጃዎችን ብናቀብል የተሻለ ነው በሚል ትላንትና የሊያም ዴላፕን በቼልሲ ማሊያ የመጀመሪያውን የነጥብ ጨዋታ እንዴት እንዴት ተጫወተ ቼልሲ ተስፋ ያየበት አጥቂ ጅምሩንና ወደፊቱን እንመለከታለን። ሶስት ፕሮግራም ክፍሎች አሉት የዛሬው ብስራት ስፖርት። ሁለተኛ የፕሮግራም ክፍል በዚሁ የዓለም ዋንጫ በዚሁ የክለቦች ዓለም ዋንጫ ሪያል ማድሪድ በአዲሱ አሰልጣኝ ተጫዋቾች በአዲስ የጨዋታ ስልት ይመጣሉ እና ቻቢ አሎንሶ ሁለቱ ከዋክብት የሚጠብቀው ከበድ ያለ ኮሚትመንት አለ ከቻቪ አሎንሶና ይቅርታ ከኪሊያን ኤምባፔ እና ከቪኒሲየስ ጁኒየር እነዚህ ተጫዋቾች መሬት አይንካችሁ የተባሉ አይነት ነበሩ። በካርሎ አንቸሎቲ ስር የማጥቃት ሙሉ ነፃነት አላቸው። በመከላከል በኩል ግን ያላቸው ተሳትፎ የሚታማ ነበር። ይሄ ደግሞ አጠቃላይ የሪያል ማድሪድን ያለፈውን የተጠናቀቀውን የውድድር ዘመን ብቃት የሚታማ አድርጎት ቆይቷል። ወጣቱ አሰልጣኝ አሎንሶ ግን ይሄን አይፈቅድም። በዚህ ላይ ደግሞ ይህ የክለብ ዓለም ዋንጫ ከባድ ሙቀት እና ወበቃማ በሆነ አየር እፍን በሚያደርግ በቀትር ቀን ስድስት ሰዓት ላይ ሳይቀር በሚወጡ መርሃ ግብሮች ጨዋታዎች የሚከናወኑበት ስለሆነ ማድሪዶች በአሎንሶ ስር የሚፈልጉትን እንዴት ሊፈጽሙ ይችላሉ፣ እሱን አብረን የምንመለከት ይሆናል። ሶስተኛው ግን የፕሮግራማችን ክፍል በዚህ ዓለም ዋንጫ ላይ የተረሱ ተጫዋቾች ደግሞ በርከት ብለው በየክለቦቻቸው የሚሳተፉበት ነው እና አስራ አንዱን የተረሱት ተጫዋቾች ትናንትና ይታችኋላል። የሎስ አንጀለስ ፉትቦል ክለብ ሂጎ ሎሪስ ግብ ጠባቂ ነበረ። ተቀይሮ የገባው ደግሞ ኦሊቬ ዢሩ ነው። እነዚህ ተጫዋቾች ከፕሪምየር ሊግ ከራቁ ቆይተዋል። ከአይኖቻችን ሲርቁ በሜጀር ሊግ ሶከር ብዙም ስለማንከታተል ሜጀር ሊግ ሶከርን በደረጃም እንደ አምስቱ ታላላቅ ሊጎች ስላልሆነ አሉ እንዴ የሚያሰኝ ነው። ግን አሉ አለን ብለዋል። በክለብ ዓለም ዋንጫ ሌሎችም የሚታዩ ተጫዋቾች አሉ። ከዚህ በኋላ በሚኖሩ ግጥሚያዎች እስቲ አስራ አንዶቹን ተጫዋቾች እናነሳለን። ዛሬ በፌስቡክ ገጻችን ላይ አስተያየት ስጡበት ብዬ ያቀረብኩት የውይይት ነጥብ የለም። ምክንያቱም ፕሮግራሙ ሶስት ክፍል ስላለው የአድማጮችን አስተያየት ደግሞ ከጨመረበት ሰዓቱ ላይ በቃን ይችላል ብዬ ገምቼ ነው። እስቲ በሶስቱ ርዕሶች ላይ እንሂድ። ቼልሲ ተስፋ ያየበት አጥቂ፣ ጅምሩና ወደፊቱ። መቼም ኤንዞ ማሬስካ ስለ ሊያም ዴላፕ የማይሉት ነገር የለም በቼልሲ አሰልጣኝነታቸው ብቻ ሳይሆን በማንቸስተር ሲቲ ወጣት ቡድን ውስጥ ያውቁት ስለነበረ በደንብ ይረዱታል፣ ችሎታውም ጠንቅቀው ያውቃሉና ይሄ ልጅ የወደፊቱ የእንግሊዝ ብሔራዊ ቡድን ተቀዳሚው ዘጠኝ ቁጥር ተሰላፊ ነው፣ ይሄም መሆኑ አይቀርም እያሉ ባለፈው ባለፉት ቀናትም እንደዚሁ ሙገሳቸውን ሲያሰሙ ነበር። ትናንትና ደግሞ ለመጀመሪያ ጊዜ በቼልሲ ነጥብ ጨዋታ ላይ አጫወቱት ቀይረው አስገብተው ልዩነት ፈጥሮላቸው እንዲሁም ትኩረት አግኝቶ ወጣ። እንዴት ነበር ሊያም ዴላፕ? ቼልሲና የትላንቱን የክለብ ዓለም ዋንጫ ውሎ በጥቂት ውስጥ ልመልከት። የፕሮግራሙ አዘጋጅን የመንሱር አብዱልቀኒ ከቴክኒሻናችን ዮርዳኖስ ብርሃኑ ጋር ነን። በብስራት ኤፍኤም 101 ነጥብ አንድ የሬዲዮ ሞገድ በቀጥታ እያደመጣችሁን ትገኛላችሁ። እዚህ በቅሎ ቤት አካባቢ ከሚገኘው የሬዲዮ ጣቢያው ስቱዲዮ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲብ ቻነል በኩልም እየተደመጥን ነው። በመላው ዓለም በዚህ በኩል ለምታደምጡ ላይክ፣ ሼር፣ ሰብስክራ ማድረጋችሁን እንዳትረሱ ላስታውሳችሁ። ከ394 ሺህ በላይ ሰብስክራይበርስ አግኝተናል፣ ግን በቂ አይደለም። በቂ ሰብስክራይብ ማድረጋችሁን አትርሱ በሬዲዮ ያልቀረቡ በየዕለቱ ደግሞ ምሽት ላይ የዝውውር አፕዴትስ አሉና የቪዲዮ ትንተናዎች አሉኝ እነርሱን እያደመጣችሁ እየተመለከታችሁ ካልሆነ ወደ ቻነላችን ዞር እንድትሉ ላስታውሳችሁ ትናንትናም የአሌካንድሮ ጋርናቾ የዝውውር አማራጮች ባርሳ ዲያዝን አስቀድመዋል የሚሉ የዕለቱን ጋዜጦችና አዳዲስ የዝውውር መረጃዎችን ያካተቱ ትንተናዎች አቅርቤ የነበረ ምሽት ላይ ሶስት ሰዓት አካባቢ ያልተመለከታችሁ ካላችሁ እንድትመለከቱት ጋብዛችኋለሁ ወደ መንሱር አብዱልቀኒ ኦፊሻል የዩቲብ ቻነል ጎራ በሉና ከ394 ሺህ በላይ ሰብስክራይበርስ ባሉት እዛ ላይ ነው የምታገኙት ዛሬ ምሽትም ማክሰኞ ምሽትም እንደዚሁ በተመሳሳይ የዕለቱ አፕዴትስ አሉ። ያው የተጫዋቾች ዝውውር ጉዳይ እንዴት መልኩን እንደሚቀይር አታውቁም ስቶሪው ለምሳሌ ትላንትና በዚህ ቪዲዮ ላይ የቀረበው ስፖርት የተባለው የካታሎኒያ ጋዜጣ ለባርሰሎና ቅርበት አለው የሚባለው ከኒኮ ዊሊያምስ እና ከሉዊስ ዲያዝ ከሁለቱ ባርሰሎና የመምረጥ እድል አግኝቶ ቅድሚያ ለሉዊስ ዲያዝ እንደሰጠ እና ምክንያቶቹን ያብራራል። ዛሬ ደግሞ እነ ፋብሪዚዮ ሮማኖ ደግሞ አሁን ወደ ስቱዲዮ ከመግባቴ በፊት ደግሞ ባርሰሎና እንደገና ወደፊቱን ወደ ኒኮ ዊሊያምስ እንዳዞረ ደግሞ ይገልጻል ሁለቱም በካታላኑ ክለብ የዝውውር ትኩረት ሆነው ሊቨርፑልን በአንድ በኩል ያቀረበው ገንዘብ ከፍተኛ ከሆነ ባርሴሎና መግዛት የማይችልበት አቅም ደረጃ እደርሳል ብሎ ካመነ ወደ ሁለተኛው አማራጭ ወደ ዊሊያምስ መዞሩ አይቀርም እና ምክንያቶች ይኖራሉ። እንደ ሁኔታው እንደ ድርድሩ በየሰዓቱ ሊቀያየሩ የሚችሉ ያው እንግዲህ ትላንትና የፊፋ የዝውውር መስኮት ተከፍቷል። በዚህ የሬጂስትሬሽን ፔሬድ ተጫዋቾችን ማስመዝገብ ይችላሉ ክለቦች እና ራሳቸውን የሚያጠናክሩ በትልቁ መስኮት ስለሆነ የገበያው የተጫዋቾቹ ዝውውር ገበያ በደንብ ይደራል ተብሎ ነው የሚታሰበው። እንደዚህ ያሉ ዕለታዊ አፕዴትስ ምሽት በቪዲዮ ይዤ ቀርባለሁ እና ቻነሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። እዚህ ጋር ግን ርዕሳችን ቼልሲ ሊያም ዴላፕ እና የዓለም የክለቦች ዋንጫ ነው። ትላንትና በአታላንታ በአታላንታ ጆርጂያ ክፍለ ሀገር ዝቅተኛ ተመልካች የተገኘበት ጨዋታ ነበረ። የቼልሲና የሎስ አንጀለስ ፉትቦል ክለብ ግጥሚያ ቼልሲዎቹ ሁለት ለዜሮ አሸነፉ። ፔድሮ ኔቶና ኤንዞ ፈርናንዴዝ ናቸው ሁለቱን ጎሎች ያስቆጠሩት። ቼልሲ 17 የጎል ሙከራ ሞክሯል። ኤልኤፍሲ ሰባት ሞክሯል ኢላማቸውን በጠበቁ ካየን 6 ለ4 ነው። 65 ፐርሰንት ቼልሲ ኳሱን ተቆጣጥሮ ጨዋታውን አጠናቋል። የቀድሞ የቶተንሃም ግብ ጠባቂ ሂጎ ሎሪስ ነበረ ሁለቱን ጎሎች ያስተናገደው በሎስ አንጀለስ ፉትቦል ክለብ በኩል የቀድሞ የቼልሲ አጥቂ ደግሞ ኦሊቪዬ ዢሩ ተቀይሮ ሲገባም ታይቷል። ቼልሲ ያሸንፍ እንጂ አጠቃላይ ብቃቱ አርኪ አልነበረም። ግን ምክንያቶች የሉትም ማለት አይቻልም። ይህ የሲዝን ማጠቃለያ ከ19 ቀናት በኋላ ከኮንፈረንስ ሊግ ፍጻሜ ከ19 ቀናት በኋላ ተጫዋቾች የሚያርፉበት መሆን ሲገባው በክለብ ዓለም ዋንጫ ላይ እንደገና የነጥብ ጨዋታ ላይ በከባድ ሙቀት እየተፋለሙ እንዲፋለሙ የተገደዱበት ነው እና ሲዝን ማጠቃለያ ላይ ደግሞ እግሮች ይዝላሉ። እንደ ዓለም ዋንጫ እንኳን የረፍት ጊዜ በቂ አላገኙም። እነዚህ ተጫዋቾች ሌላ ጊዜ ወደ ዓለም ዋንጫ ሲካሄድ በዓለም ዋንጫና በውድድር ዘመኑ ማጠናቀቂያ መካከል ሰፋ ያለ ጊዜ ይኖራል። እንደው ሪላቲቭሊ በተሻለ በአንጻራዊነት አረፍ ብሎ ይመጣሉ። አሁን እንደዛ አይደለም። በቀጥታ ወደ ዝግጅት ነው የተገባው። አዳዲስ ተጫዋቾች እንኳን በቀጥታ ተመዝግበው እንደነ ሊያን ዴላፕ ያሉት ወደ ውድድሩ ነው የተጣሉት፣ እና ሊያም ዴላፕ በኒኮላስ ጃክሰን ተቀይሮ ከገባ በኋላ 64ተኛው ደቂቃ ላይ በተጫወተባቸው 30 ደቂቃ 30 ገደማ ደቂቃዎች ላይ የተሻለ ብቃት አሳይተዋል። ትናንትና ይሄ አታላንታ ስቴዲየም፣ ውድ አድማጮች፣ በአጠቃላይ ወደ 53 ሺህ ባዶ ወንበሮችን ነው ያሳየው። በጣም ግዙፍ ስቴዲየም ነው፣ 75 ሺህ ተመልካች የሚያስተናግድ የተሸጠው ቲኬት ግን 22137 ብቻ ነው። ሰሞኑን ስንለው እንደነበረው ፊፋ በአቴንዳንስ በኩል ከወዲሁ የሰጋው ነገር አሁን በመጨረሻዎች ወራት ስቴዲየሞች ባዶ እንዳይሆኑ የሚለው ስጋቱ እውን የሆነ ይመስላል። በመክፈቻው የኢንተር ሚያሚ ግጥሚያ ላይ እንደሰማችሁት ለኮሌጅ ተማሪዎች በርካሽ አንድ ለአራት እየተሸጠ ስቴዲየሙ እንዲያውም ስልሳ ሺህ ተመልካች አስተናግዷል። አሁን ግን እውነታው ፈጥ ይወጣ ይመስላል። እስቲ አስቡት፣ አታላንታ በአሜሪካን እግር ኳስ ውስጥ የሶከር ማዕከል ነኝ የምትል ከተማ ናት። በሜጀር ሊግ ሶከር ኤምኤልኤስ፣ አታላንታ ዩናይትድ ከሁሉም ክለቦች የተሻለ ደጋፊ አለው ተብሎ የሚታመን ወይም ደግሞ ብዙ ደጋፊ አላቸው ከሚባሉ ክለቦች አንዱ ነው። ብዙ የእግር ኳስ አፍቃሪዎች ያሉባት ከተማ ናት ማለት ነው። እንደዛም ሆኖ ትላንት ግን በሰባ አምስት ሺህ ስቴዲዮም ላይ 22000 ተመልካች ነው የተገኘው። ሃምሳ ሶስት ሺህ ወንበሮች ባዶ መሆናቸው የሚያስደስት አይደለም። በተለይ በሞላ ጥቅጥቅ ባለ ስቴዲየም ውስጥ መጫወት ለለመዱት እነ ቼልሲን ለመሳሰሉ የአውሮፓ ትልልቅ ክለቦች ድባቡ የሚያስደስት አይደለም። የሚቀጥለውን ጨዋታ ተስፋ አድርገዋል። ኤንዞ ማሬስካ ከፍላሚንጎ ጋር ስለምንጫወት ብራዚላውያን ደጋፊዎች በብዛት ይመጣሉ ብለን ተስፋ እናረጋለን አሉ። ግን እንደዚህ ያለው ነገር ያልተለመደ ነው አሉ። ቲኬቱ ለዚህ ጨዋታ የቀረበለት ዋጋ 72 ፓውንድ ነበር ከወራት በፊት ዝቅተኛው። በዚህ ሰሞን ግን በ38 ፓውንድ እንኳን የሚገዛው አላገኘም። ጥቂት ተመልካች ነው የተገኘው ከስቴዲየሙ ስፋት አንጻር። ጂያኒ ኢንፋንቲኖ ግድ የለም ጠበብ ባሉ ስቴዲዮሞች ይዘጋጀ ውድድር ቢባሉ አሻፈረኝ ብለው ነው በትልልቆቹ ስቴዲዮሞች ላይ ካልተከናወነ ብለው። አሁን ይኸው ወንበሮች እንደዚህ ባዶ የሆኑበት ጨዋታ ተብሎ አሳሳቢ ነው እየተባለ እየተጠቀሰ ይገኛል። አሁንም በቀጣዮቹ ግጥሚያዎች ላይ ያሉ ጨዋታዎች እንዲሁ ስቴዲዮሞች ቲኬቶቻቸውን ሸጠው ስላልጨረሱ ተመሳሳይ ነገር መደጋገቡ የማይቀር እንደሆነ ነው የሚገመተው። እንግዲህ አታላንታ እቺ ከተማ ቀደም ሲል እንዳልኳችሁ የተሻለ እግር ኳስ አፍቃሪ የተሻለ እግር ኳስ ደጋፊ አለባቸው ከሚባሉት ከተሞች አንዷ ሆና ጨዋታዎች እንዲህ ያውም የአውሮፓው ቼልሲ መጥቶ ከአሜሪካኑ ከሜጀር ሊግ ሶከሩ ኤልኤ ሎስ አንጀለስ ፉትቦል ክለብ ጋር ተጫውቶ ይሄን ያህል ኢንትረስት ካጣ ደጋፊው በሌሎችስ እንዴት ይሆን? እንግዲህ ላቲን አሜሪካ ላቲኖች በብዛት ስላሉ በአሜሪካ ምድር ምናልባት የላቲን ክለቦች ከአውሮፓ ክለቦች ጋር ሲጫወቱ የተሻለ ተመልካች ይመዘገብ እንደሆን ምናየው ነው። ሌላው ደግሞ ትንንሾቹ ተጋጣሚዎች ካለፉ በኋላ ትልልቆቹ እርስ በርሳቸው ሲገናኙ፣ ዓለም ሁሉ ምናልባትም በጉጉት ጨዋታዎችን መመልከት ሲጀምር፣ ያኔ ስቴዲዮሞችም ከዚህ በላይ ሞልተው ልንመለከት እንችል ይሆናል ግን እሱም ምናልባት ነው። በዚህ ከአትላንታ ከተማ በስተደቡብ 30 ደቂቃ የመኪና መንገድ ርቀት ላይ ይላል አንድ መረጃ ስመለከት፣ የአሜሪካን የወንዶቹ ብሔራዊ ቡድን ካምፕ እየገነባ ነው። የ250 ሚሊዮን ዶላር የትሬኒንግ ካምፕ በ2026 ይከፈታል ተብሎ ነው የሚጠበቀው። ልክ ደ ሴንት ጆርጅ ካምፕ እንደሚባለው የእንግሊዝ ብሔራዊ ቡድን እንደሚዘጋጅበት ወይም የእንግሊዝ ብሔራዊ ቡድን ዋና መስሪያ ቤት ነው እንደሚባለው፣ ሄድ ኳርተርስ ነው እንደሚባለው ካምፕ አሜሪካኖችም በተመሳሳይ ብሔራዊ ቡድናቸውን የሚያዘጋጁበትን ይህንን ማዕከል እየገነቡ ነው የሚገኙት። ቅርብ ነው ለዚህ ከተማ እና ይሄም ያለ ምክንያት አልተደረገም። አታላንታ የተሻለ እግር ኳስ አፍቃሪ ይገኝባታል ተብሎ ስለሚታሰብ ነበር። ግን ትላንትና በዚህ በቼልሲና በኤልኤፍሲ ጨዋታ የታየው ተመልካች ቁጥር ግን ከዚህ እውነታ ጋር የሚጣጣም አይደለም። በጨዋታው ላይ ሊያም ዴላፕ ያሳየው ተስፋ ለቼልሲ ደጋፊዎች አስደሳቸው። ምንም እንኳን ሳምፕሉ ጠባብ ቢሆንም ሰላሳ ደቂቃ ገደማን የተጫወተው ተቀይሮ ቢሆንም ግን ኒኮላስ ጃክሰን ተቀያሪ ማግኘቱና እንደዚህ አይነት ፍንጭ አሳየ አጥቂ መኖሩ በቼልሲ ለቀጣዩ የውድድር ዘመን የሰማያዊዎቹ ደጋፊዎች አሁን ፊት መስመር ላይ ላለባቸው ጥያቄ ምናልባት አጥጋቢ መልስ ሳይኖረን አይቀርም ብለው ተስፋ እንዲያደርጉ የሚያስችላቸው፣ ከገባ ከ15 ደቂቃ በኋላ እንግዲህ ክሮስ አድርጎ አሲስት አድርጎ ነው ኤንዞ ፈርናንዴዝ ሁለተኛው ጎል ያገባው። ኤንዞ ማሬስካ ከጨዋታ በኋላ ጥሩ ነገር አሉ። ስለዚህ አጥቂ ሲናገሩ ጥሩ ነገር ዴላፕ እንዴት እንደምንጫወት ስለሚያውቅ የቡድኑን ማጥቃት ለማስተካከል የተደረገውን ጥረት ቀለል አድርጎልናል አሉ። የሰመረም እንዲሆን አስችሎልናል አሉ። የጨዋታ ስልታችን በደንብ አውቆታል። በቅርብ ጊዜ ነው ዝግጅት የጀመረው ከቼልሲ ጋር ሰሞኑን፣ ገና ጥቂት ልምምዶች ላይ ነው የተገኘው፣ ግን የአሰልጣኙን ሀሳብ ይረዳል፣ የቡድኑን አጫዋወትም አውቆታል። እናስገባ ነው ፊት መስመሩ ላይ የጎደለውን ነገር አሟላልን ነው የሚሉት ማሬስካ ተቀይሮ እንዳሳየው እንደ ትላንቱ ልዩነት ፈጣሪነት ኒኮላስ ጃክሰን። በቀጣይ ጨዋታም አሁን ከፍላሚንጎ ጋር ነው የሚጫወቱት። ቅድም እንደጠቀስኩላችሁ ከብራዚሉ ፍላሚንጎ ጋር በቀጣይ ጨዋታ ምናልባትም ሊያም ዴላፕ ቋሚ ሊሆን እንደሚችል ይገመታል። በቀጣዮቹ ደግሞ በፕሪሚየር ሊግ ግጥሚያዎች ላይ በሚቀጥለው የውድድር ዘመን ከባድ ተፎካካሪ ሆኖ ዴላፕ የኒኮላስ ጃክሰንን ጥረትና ውጤታማነትን እንዲያሳድግ ይበልጥ እንዲተጋ ሊያደርገው ይችላል። ይሄ ኮምፒቲሽን ይሄ ፉክክርም የቼልሲን ፊት መስመር በብዙ ሊያሳድገው ይችላል ተብሎ ታምኗል። በብዙ ሊያጠናክረው ሊያጎለበተው ይችላል። ቼልሲ ግን አሁን ገዝቶ ገና እንዳልጨረሰ ደግሞ እዚጋ ማስመር ይኖርብናል። ትላንትና ኒኮላስ ጃክሰንን ከፊት አድርገው ኑኖ ማድዌኬ ኮል ፓልመርና ፔድሮ ኔቶን ከበስተ ጀርባ፣ እንዲሁም ከእነሱ ጀርባ መሀል ሜዳ ላይ ደግሞ ኤንዞ ፈርናንዴዝና ሞዋሰስ ካይሴዱን አጣምሮ ነው ሰማያዊዎቹ የጀመሩት። ማርክ ኩሬያ፣ ሌቫይ ኮልዊል፣ ቶሲናዴራ ቢዮዮና ማሎ ጉስቶ ደግሞ ባክፎሩን ይዘዋል። ሮቤርቶ ሳንቼዝ በግብ ጠባቂነት ነበር የጀመረው ማሬስካ ይህንን ጨዋታ ስላሸነፉ ለቼልሲ 1.5 ሚሊዮን ፓውንድ ወደ 2 ሚሊዮን ዶላር ገደማ አስገኝተዋል ከፊፋ። እንግዲህ ከኮንፈረንስ ሊግ ፍጻሜ ዋንጫውን ካሸነፉበት ከዚያ ጨዋታ ከ19 ቀናት በኋላ እየተከናወነ ነው። እነ አንድሬ ሳንቶስ እነ ዳሪዮ ኤሱጎ፣ ማማዱሳር፣ ማይክ ፔንደርስ እና ሊያም ዴላፕ ተጫዋች ሆነው የጀመሩት ሊያም ዴላፕ እና ዳሪዮ ኤሱጎ ተቀይረው ገብተዋል። እንደ ትላንቱ ጨዋታ ከሆነ ቼልሲ በቼልሲነቱ ከመዘን ነው የሚቀረው። ብዙ ነገር አለ ግን ጨዋታዎችን አሸንፏል። ተፈትነው ነበር። አቻ ለመሆን ሁሉ ቀርቦ ነበረ፣ ሁለተኛው ጎል እስኪቆጠር ድረስ ግን ቢሆንም ግን እንደ ሊያም ዴላፕ ባሉት የመጀመሪያ ገና ተሰላፊዎች የመጀመሪያ ጊዜ ተጫዋቾች እንዲህ አይነት ተስፋ ማሳየታቸው ደግሞ ለቀጣዩ ለቀጣዮቹ ጊዜያት ለቼልሲ ተስፋ ሰጪ ነው። ሰላሳ አንድ ዲግሪ ሴንቲግሬድ ነበር ሙቀቱ። አሁን አሳሳቢው ነገር ደግሞ የዚህ ክለብ ዓለም ዋንጫ ሙቀት ነው። በዚህ ሙቀት ላይ ነው የተጫወቱት። ዴላፕም ዘጠና ደቂቃ ተጫውቶ መታየት አለበት ግን በሰላሳው ደቂቃ ሙቀቱንም ምኑን ሁሉን ነገር አዲስ ክለብነቱንም አዲስ ስብስብ መሆኑንም ሁሉን ነገር ያለ ሰበብ እንግዲህ ተቋቁሞ ነው ይህንን አበርክቶ ያሳየው። ትናንትና ስድስት ዓመት ፈርመዋል። የ22 ዓመት ወጣት በ2024/25 የውድድር ዘመን ለኢፕስዊች ታውን በ37 የሊግ ጨዋታ 12 ጎሎች ያስቆጠረ ነው። ከቁጥሩ ከጨዋታው ብዛትና ከጎሎቹ መጠን አንጻር ያልተጋነነ ሊመስል ይችላል፣ ግን በኢፕስዊች መሆኑን አትርሱ። ያነሰ የማጥቃት አቅም ባለው ስብስብ ውስጥ ይሄን ያህል ጎል ካስቆጠረ በተሻለ ሪሶርስ በተጠናከረ የተሻሉ ባለተሰጦ ተጫዋቾች በተሰባሰቡበት ቡድን ውስጥ ግን ዴላፕ ከዚህ በላይም ሆኖ መገኘት ይችላል የሚል እምነት አሳድሯል። እንደምታውቁት የአውሮፓ ከ21 ዓመት በታች የሀገሮች ዋንጫ ይከናወናል። አሁን ሰሞኑ የእንግሊዝን ከ21 ዓመት በታች ቡድን ትቶ ነው ወደ ቼልሲ የመጣው። በማንቸስተር ሲቲ ከ23 ዓመት በታች ቡድን ውስጥ በነበረበት ጊዜ በዛሬው የቼልሲ አሰልጣኙ በኤንዞ ማሬስካ ስር ሰርቷል ማሬስካ በደንብ የሚያውቁት እዛ ሲቲ እያለ ከማንቸስተር ሲቲ ከ23 ዓመት በታች ቡድን ጋር ዋንጫ ስናሸንፍ አሉ ማሬስካ ስለ ዴላፕ ሲናገሩ 24-25 ጎሎችን በአንድ የውድድር ዘመን ያስቆጥርልን ነበረ ስለዚህ በትክክል ችሎታውን አውቀዋለሁ ሊያም እኛን መርጦናል እኛም ሊያምን እንወደዋለን ይህ ሁለታችንም የሚጠቅም ነው ብለዋል። እንደምታውቁት በዜናው ሚዲያ ላይም በደንብ እንደሰማችሁት በዝውውሩ ዜና ሊያም ዴላፕ መጀመሪያ ለማንቸስተር ዩናይትድ ለመፈረም ወደ ማንቸስተር ከተማ ሄዶ ነበር። በኋላ ግን ፊቱን አዙሮ የቼልሲ ተጫዋች ሆነና አረፈው። ዩናይትድ አሁንም በብሪያን እምቡሞ ተመሳሳይ ነገር የገጠመው ይመስላል። ብሪያን እምቡሞ የብሬንትፎርድ ተጫዋች ነው። በብሬንትፎርድ ደግሞ ቶማስ ፍራንክ ናቸው አሰልጣኙ በፍራንክ ስር ነው እንደዚህ ጎልብቶ የገበያ ዋጋው ከፍ ብሎ ዝናው ናይንቶ ዜ የደረሰው። እሳቸው ደግሞ ወደ ቶተናም ሄዱ። አሁን ከብሬንትፈርድ ወደ ቶተናም ሊሄድ የሚችልበትን ድርድሮች መጀመሩ ሲነገር ቆይቷል። ቢሆንም ግን ዛሬ ጠዋትም የወጡ መረጃዎች ጋዜጦችም እንደሚጠቁሙት ኤምቡሞ አሁንም ልቡ ማንቸስተር ዩናይትድ ጋር ነው። ቢሆንም እስካልፈረመ ድረስ መተማመን አይቻልም። ዩናይትድ ሊያም ዴላፕን በቻምፒየንስ ሊግ ተሳታፊው ቼልሲ የተነጠቀበት አንድ ምክንያት የሚመስለው እንደ ቻምፒየንስ ሊግ ባሉ ውድድሮች ላይ የመጫወት እድል ስለሚሰጠው ብቻ አይደለም ቼልሲ። ይልቅስ አሰልጣኙን ስለሚያውቃቸው፣ ከዛ በፊት አብረው ስለሰሩ፣ በእርሱ በጣም ስለሚተማመኑበት ነው ኤንዞ ማሬስካ። ልክ ብሪያን ኤምቡሙም አሁን ዩናይትድ ላይ ያሳደረው ስጋት ሮቢን አሞሪን ቢፈልጉትም የቀድሞ አሰልጣኙን ፍለጋ ለማግባባት ቀላል ስለሆነ ወደ ቶተንሃም ሄዶ ቻምፒየንስ ሊግ ላይ ለመሳተፍ የሚችልበትን እድል ሊመርጥ ይችላል በሚል ነው። እና ዩናይትድ እዚህ ጋር ዴላፕን እንዳጣ ነው ወደ ሌሎች አጥቂዎች ፊቱን ያዞረው። ልጁም ቶሎ ነው ያሳወቀው መዳረሻው ቼልሲ እንደሆነ። ይሄ የማሬስካ ስራ ውጤትም ነው የሚመስለው። አሁንም ግን ኤንዞ ማሬስካ በዴላፕ ብቻ 2526 የውድድር ዘመንን ፊት መስመር ላይ ዴላፕ ጃክሰን እና አሁን ቀደም ሲል የተጠቀሱት እነ ማድዌኬ ፓልመር ኔቶ በእነሱ ብቻ የሚሻገሩ አይመስሉም አሁንም ተጫዋች የመግዛት ሀሳብ እንዳላቸው ትናንትና በሰጧቸው መግለጫዎች መረዳት ይቻላል ሚሻ አሉ ሚሻ ማለት ሙድሪክን ነው ሚሻ የሚሉት ሚሻ አብሮን የለም ማድዌኬ ፔድሮ ኔቶ ታይለር ጆርጅ የመሳሰሉትን ያሉን በእርግጠኝነት አንድ አዲስ ነገር ይኖራል ብለዋል። ያ ማለት በተለይ የግራ ክንፍ አጥቂን የማስፈረም ፍላጎት እንዳላቸው ነው የሚጠቁሙትና ጄሚ ጊተን የቦሩሲያ ዶርትሙንዱ የ20 ዓመቱ እንግሊዛዊ እንዲሁም በ42 ሚሊዮን ፓውንድ ሊገዙ የጀርመኑን ክለብ ጠይቀው ባለፈው ሰሞን ተቀባይነት ማጣታቸው ይታወቃል። አሁንም ቼልሲ ከጊተን ላይ አይኑን አልነቀለም የ20 ዓመት ልጅ አሁን ወጣት ተጫዋች ነው አሁን ትላንትና እንደውም ከስታድሬን አንድ ፎፋና የሚባልም ተከላካይ መስመር ተከላካይን ቼልሲ ለማዘዋወር የቃል ጥያቄ እንዳቀረበ ኦርንስቴን የተባለው የአትሌቲክ የተጫዋቾች ዝውውር ዘጋቢ መግለጹ ይታወቃል እና እሱም ቢሆን ሀያ ዓመቱ ነው ፎፋና ጊተንስም ሀያ ዓመቱ ነው ዴላፕ ሀያ ሁለት ዓመቱ ነው ወጣት ተጫዋቾችን በማስፈረም ረዘም ያለ ኮንትራት በመስጠት ሪሴል ቫሊዋቸው ከፍ ያሉ ተጫዋቾች ላይ ትኩረት የማድረጉ ነገር የቼልሲ የአዲሶቹ ባለቤቶች የቢዝነስ ሞዴል እንደሆነ ይታወቃል እና አሁንም ወጣት ተጫዋች ነው፣ ወደ ቡድኑ ይቀላቅላል ተብሎ የሚታሰበው እነዚህ ስብስቦች ታዲያ አብረው ካደጉ ጥቂት ልምድ ከጨመሩ እንዴት አደገኛ እንደሚሆን፣ ከዛ ድረስ ግን የራሱ የሆነ ፈታኝ አካሄድ ይኖረዋል። የሚፈትነው የበለጠው ደግሞ አሰልጣኙን ኤንዞ ማሬስካ ነው። ማሬስካ ግን በእነ ዴላፕ ተማምነዋል። ግብ ጠባቂ ቦታ ላይ ሮበርት ሳንቼዝን እየተጠቀሙ ነው የሚገኙት። ግን ቢሳካላቸው ይህንን ግብ ጠባቂ ይዘው ወይም ማነው ያ ፊሊፖ ዮርገንሰን የተባለውን ተጫዋች ግብ ጠባቂ እሱንም ይዘው በሁለቱ መቀጠል አይፈልጉም። ማይክ መኛ ነበረ ኢላማቸው። ኤሲ ሚላን ከክለብ አለም ዋንጫ በፊት ሊሸጥላቸው አልቻለም፣ አልተስማሙም። አሁንም ቢሆን ዛሬ ጠዋትም መረጃዎችም ይጠቁማሉ ወደ ለማይክ ሜኛ ድርድር ኤሲ ሚላን እንደገና ቼልሲን እንደጋበዘ በሩን ክፍት እንዳደረገ ቼልሲዎችም ለመደራደር ፍላጎት እንዳላቸው ይሄ የፈረንሳይ ኢንተርናሽናል በሚቀጥል የውድድር ዘመን ማጠናቀቂያ ላይ በኤሲ ሚላን ኮንትራቱ ስለሚያበቃ አንድ ዓመት ብቻ ነው የሚቀረውና ለሚላኖችም መሸጡ ይጠቅማቸዋል። ግን የሰባት ሚሊዮን ፓውንድ ገደማ ልዩነት በመካከላቸው ስላመጡ ቼልሲዎች ካቀረቡትና ኤሲ ሚላኖች እንዲቀርብላቸው በፈለጉት ዋጋ መካከል ከክለብ ዓለም ዋንጫ በፊት ዝውውሩ ሳይፈጸም ቀርቷል። እንጂ ማሬስካ ሜኛን ነበረ ግብ ጠባቂ አድርገው ትላንትና ጨዋታውን ለመጀመር ውድድሩን ለመጀመር የፈለጉት የግብ ጠባቂው ጉዳይ እንግዲህ ድርድሮች የሚወስኑት ሆኖ ሳለ ከዚህ በኋላ እንኳን ለሚቀጥለው ለአዲሱ የውድድር ዘመን ይደርስ ይሆናል እንጂ ለክለብ ዓለም ዋንጫ መስኮቱ የምዝገባ ጊዜው ተዘግቷል። እነ ዴላፕን አስመዝግበው አሁን ው እያጫወቱ ነው የሚገኙት፣ ፊፋ በከፈተው የአስር ቀኑ መስኮት። በነገራችን ላይ ይሄ ዘጠኝ ቁጥር ማሊያ በቼልሲ ተጫዋቾች ይፈሩታል ይባላል። የሆነ እርግማን አለው፣ ገደቢስ ነው ተብሎ ይታመናል። ፒየር ኤመሪክ ኦባሜያንግ ካወለቀው በኋላ ከሁለት ሶስት ዓመት በፊት ካወለቀው በኋላ የለበሰው ተጫዋች የለም። ሮሜሎ ሉካኩ፣ ፌርናንዶ ቶሬስ ከዛ በፊት ለብሰውት አልቀን ዘጠኝ ቁጥርን የመምረጥ ነገር በቼልሲ የሚወደድ አልነበረም። ግን ሊያም ዴላፕ ግን እንዲህ አይነት ነገር እንዲህ አይነት አጉል እምነት የለውም እና ዘጠኝ ቁጥሩን መርጧል። ለሊያም የዘጠኝ ቁጥር የመሆኑ ጉዳይ ብዙም ያሳስብ አይመስልም። ማሬስካም እንዳሉት ነው ምንም አልመሰለውም። ማሊያውን ለመምረጥ ምንም አላስጨነቀውም አሉ። መልእክቱ ግልጽ ነው አሉ አሰልጣኙ። መልእክቱ ሁል ጊዜ አንድ አይነት ነው ለአዲስ ተጫዋቾች እና ቼልሲን ተቀላቀል፣ ወደኛ ግባ፣ ጠንክረህ ስራ፣ ታተር፣ ከሌላው ዘጠኝ ቁጥር የበለጠ ሆነ ተገኝ አለቅ። ያን ማድረግ ከቻልክ በቼልሲ ፊት መስመር ላይ ቋሚ ተሰላፊነትን ታገኛለህ ነው እንጂ የማሊያው ገደቢስነት አይደለም የተጫዋቹን ብቃት የሚወስነው ትጋቱ እንጂ ብለዋል አሰልጣኝ ማሬስካ። ሰላሳ ደቂቃ ብቻ ነው የተጫወተው። በሰላሳ ደቂቃ ተስፋ አሳይቷል። በመጪው ጊዜም ይሄ ነገር እየጠነከረ ከሄደም ብርታቱን ጥረቱን እያጎለበተ ከሄደ ሊያምዴላ ቋሜ መሆን እድሉ ሰፊ እንደሚሆን ፍንጭ የሰጠበት ጨዋታ ነበር ትላንትና የተጫወተው። ነገር ግን ተጨማሪ ሌላ ሳምፕል ያስፈልገናል ሁሉን ነገር በእርግጠኝነት ለመናገር አንድ እርግጠኛም ሆነ የምንችለው ጉዳይ ግን የማይታበለው ሐቅ ኒኮላስ ጃክሰን እንዳለፈው የውድድር ዘመን ፊት በሆነ ቁጥር በዘጠኝ ቁጥር ቦታ ላይ እንዲሰለፍ ወዲያውን ውሳኔ የሚተላለፍበት ሲዝን እንደማይሆን ነው። 2025/26 ሊያም ዴላፕ የተባለ ተፎካካሪ አለውና ያልታሰበ ሲሳይ ለባሉካም